እሺ አድማጮቻችን እንደምን አላችሁ? ከፋኖ ቤት መልካም ዜና እየሰማን እንገኛለን። በተለይም ውድ አድማጮች ይሄንን መረጃ ልታዳምጡ ይገባል። የፋኖን ትግል የምትደግፉ ኢትዮጵያውያን ብሎም ደግሞ የአማራ ሕዝብ በአጠቃላይ የፋኖን ኃይሎች አንድነት በጉጉት ሲጠብቅ መቆየቱ የሚዘነጋ አይደለም። የፋኖ ኃይሎችም ወደ አንድነት እንዲመጡና አገዛዙን በአንድነት ቆመው እንዲታገሉ በተደጋጋሚ ይህንን ትግል በሚደግፉ ኢትዮጵያውያንና በመላው የአማራ ሕዝብ ዘንድ ሲጠየቅ መቆየቱም የሚዘነጋ አይደለም። ታዲያ አድማጮች፣ አሁን ላይ ግን እየሰማን የምንገኘው መረጃ ትንሽ አስደንጋጭ ነው። በተለይ ብዙሃኑ ዘመነ ካሴ ማለትም በጎጃም የሚገኘው አርበኛ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ መሆን ይገባዋል። የሚል አቋም አላቸው። እንዲሁ ደግሞ በሸዋም ደግሞ እነ ታጋይ እስክንድር ነጋም የፋኖ ኃይሎች ጠቅላይ አዛዥ መሆን የሚገባን ፋኖን መምራት የሚገባን እኛንን በማለት የፋኖን ኃይሎች አንድነት ማዘግየታቸው የሚዘነጋ አይደለም። አድማጮች፣ አሁን ላይ ግን አስደሳች ሰበር ዜና ይዤላችሁ መጥቻለሁ። በተለይም የፋኖን ትግል የፋኖን ኃይሎች አንድነት ለምትጠብቁ በሙሉ ሸማቂው ኮማንዶ በሚል ቅጽል ስም የሚታወቁት ጄኔራል ተፈራ ማሞ የፋኖ ኃይሎች ጠቅላይ አዛዥ ሊሆኑ ይገባል የሚል ውሳኔ እንደተላለፈ እየሰማን የምንገኘው። ምክንያቱም ደግሞ እነዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ መሆን ይገባዋል በሚል አብላጫ ድምፅ ቢሰጣቸውም፣ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ የሚሆን ከሆነ እኛም መሆን አለብን የሚል ጥያቄ ከሸዋ ከወሎ እንደዚሁ ደግሞ ከጎንደር እየተነሳ ስለሆነ ግና ደግሞ ጄኔራል ተፈራ ማሞ የፋኖ ኃይሎች ጠቅላይ አዛዥ የሚሆኑ ከሆነ በሚል ይሄ ጥያቄ እየተነሳ አይደለም። ስለዚህ ሸማቂው ኮማንዶ ጄኔራል ተፈራ ማሞ እንደምታውቁት በፋኖ ኃይሎች ዘንድ ተወዳጅ ናቸው። ብሎም ደግሞ በአማራ ሕዝብ ዘንድም የቁርጥ ቀን ልጅ ናቸው፣ እንደዚሁ ደግሞ ተወዳጅ ናቸው። ስለዚህ ብዙሃኑን ስላማከሉ ጄኔራል ተፈራ ማሞ የሸዋ ኃይሎች የጎጃም፣ የጎንደርና የወሎ ኃይሎች፣ የፋኖ ኃይሎች ጠቅላይ አዛዥ ሊሆኑ ይገባል በሚል ውሳኔ እንደተላለፈና የፋኖን ኃይሎች አንድነት ለማወጅም አሁን ይህንን መረጃ እየዘገብኩላችሁ በመገኘበት በዚህ ሰዓትም ጥብቅ የተባለ ውይይቶች እየተካሄዱ እንደሚገኙ ነው እየሰማን የምንገኘው እና እነ ዘመነ ካሴ፣ እንደዚሁ ደግሞ እነ ታጋይ እስክንድር ነጋ፣ እነ ሀብቴ ወልዴ፣ እነ ኮሎኔል ፈንታሁን ሙሀቤና እነ መሬ ወዳጆ የፋኖ ኃይሎች ምክትል እንደዚሁ ሶስተኛ አዛዥ እያለ እነሱም ሹመትና ስልጣን እንደሚያገኙ ነው የውስጥ ምንጮቻችን እያመላከቱ የሚገኙት ታዲያ በብልጽግና ሰዎች በኩልና አብይ አህመድ የፋኖ ኃይሎች ወደ አንድነት እንዳይመጡ ከፍተኛ ሴራዎችን ሲያካሄዱ መቆየታቸው የሚዘነጋ አይደለም። በተለይም ሸዋ፣ ወሎ፣ ጎጃምና ጎንደር የሚገኙ የፋኖ አደረጃጀቶች መካከል መተማመን እንዳይኖር አገዛዙ በከፍተኛ ሁኔታ ገንዘብ በመበጀት እነዚህን ኃይሎች ለመበታተን ፈጽሙ ወደ አንድነት መጥተው እንዳይታገሉት ከፍተኛ ሴራዎችን ሲጠነስ ንሰስ መቆየቱ የሚዘነጋ አይደለም። ምክንያቱም የፋኖ ኃይሎች ወደ አንድነት የሚመጡ ከሆነ አገዛዙ ሊቋቋመው አይችልም። በዚህ የተነሳ አንድነቱን ሲቃወም፣ ሲያወግዝ፣ በገንዘብም እንደዚሁ በከፍተኛ ሁኔታ ሴራዎችን በመጠንሰስ ጠላትን ወደ ፋኖ ኃይሎች በማስገባት አንድነቱን ሲበጠብጥ፣ ሲያዘገይ ቆይቷል። እንደውም አንድ ጊዜ ጠቅላይ ሚኒስትር አብይ አህመድ በቀጥታ ከሹማምንቶቻቸው ጋር ባካሄዱት ስብሰባ ላይ ከተወሰኑ የፋኖ አደረጃጀቶች ጋር ውይይቶችን እያካሄደን እንገኛለን በማለት በፋኖ ኃይሎች መካከል መተማመን እንዳይኖር በከፍተኛ ሁኔታ ጥረትን ሲያካሄዱ መቆየታቸው የሚዘነጋ አይደለም። አሁን ላይ ግን በተለይም እነ ጄኔራል ተፈራ ማሞ በከፍተኛ ሁኔታ የአባትነት ግዴታቸውን እንደተወጡ እየሰማን የምንገኘው ምክንያቱም የፋኖ ኃይሎች ወደ አንድነት መምጣት የሚበጀው የሚጠቅመው ለሕዝባችን ነው። ወደ አንድነት አለመምጣታችን ደግሞ የሚጠቅመው ለአገዛዙ ነው በሚል ጄኔራል ተፈራ ማሞ ያለምንም ቅድመ ሁኔታ በነ ዘመነ ካሴና በነታጋ እስክንድር ነጋ መካከል ያለውን አለመግባባትና ልዩነት በመፍታት ወደ አንድነት ለመምጣትም ትልቁን ሚና እንደተጫወቱ ሰምተናል። ታዲያም በተለይም በዚህ ሳምንት ውስጥም በወሎ በጎጃምና፣ በጎንደር እንዲሁም በሸዋ የሚገኙ የፋኖ አደረጃጀቶች ወደ አንድነት መጥተው ለአማራ ሕዝብም የብስራት ዜናን ያሰማሉ ተብሎ ይጠበቃል። ምክንያቱም አሁን ላይም ይህን መረጃ እየዘገብኩ በምገኝበት በዚህ ሰዓትም ከሸዋ ከወሎ፣ ከጎጃምና ከጎንደር የተወጣጡ የፋኖ አደረጃጀቶች በአንድነት ቁጭ ብለው እየመከሩ እየተወያዩ እንደሚገኙ ነው እየሰማን የምንገኘው። ውድ አድማጮቻችን ስለምትከታተሉን፣ ስለምታደምጡን ከልብ እናመሰግናለን። እንዲሁም በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት የብዛለን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። በቀጣይ መረጃዎቻችን እስከምንገናኝ ሰላም ሁኑልን። በአመሻሽ መረጃችን ላይ እንገናኛለን።